ግናለው ማህሌት እንግዲህ በአማራ ክልል በዚህ የ2017 የምርት ዘመን 54 ሚሊዮን 55 ሚሊዮን ሄክታር መሬት በልዩ ልዩ ሰብሎች መሸፈኑ ይታወቃል። በተለይ ደግሞ ጤፍ፣ ስንዴ፣ በቆሎ እና ማሾ የመሳሰሉ ደግሞ በርከት ያለ ሽፋን ያላቸው ሰብሎች ጭምር በዚህ አመት ሽፋን አግኝተዋል ማለት ነው፣ ተዘርተዋል። ከዚህም 187 ሚሊዮን ኩንታል ምርት ይጠበቃል። በክልሉ ይህንን ሰፊ ምርት ከሚያመርቱ መካከል የሆነው ምስራቅ ጎጃም ዞ ደግሞ ሰፊ የሆነ የስንዴ እንዲሁም የጤፍ ምርት ያለበት አካባቢ ነው። የ ሰብል አሰባሰብ በዘመናዊ ቴክኖሎጂ በተለይ በምስራቅ ጎጃም ዞን ባሶ ሊበን ወረዳ ልምጭም ቀበሌ ተካሂዷል። ይሄ ቀበሌ በየዓመቱ የስንዴና የጤፍ ማሳዎችን በትራክተር በመዝራት እንዲሁም ደግሞ በኮምባይነር በመሰብሰብ የግብርና ቴክኖሎጂ በመጠቀም በስፋት የሚታወቅ አካባቢ ነው። በዘንድሮ የምርት ዘመንም ሰፊ የሆነ የጤፍ ብሎም የስንዴ ምርት የተገኘበት አካባቢ ነው። በአጠቃላይ በምስራቅ ጎጃም ዞን 640 ሺህ በላይ ሄክታር መሬት በልዩ ልዩ ሰብል ተሸፍኗል። ከዚህም 25 ሚሊዮን ኩንታል ምርት ይጠበቃል። አሁን ደግሞ ይህንን ምርት ጤናማ በሆነ መልኩ ወደ አርሶአደሩ ጎተራ እንዲገባ እንዲሁም ከብክነት በተጠበቀ መልኩ ወደ ጎተራ እንዲገባ ከ24 በላይ ኮምባይነሮች በዚህ በምርት መሰብሰብ መርሃ ግብሩ ተሳትፈዋል ማለት ነው። በአጠቃላይ የምርት ዘመኑን የሰብል አሰባሰብ ማስጀመሪያ መርሃ ግብር በልምጭም ቀበሌ ተካሂዷል። አርሶ አደሮች በዚህ አካባቢ በተለይ የተለመደ የቴክኖሎጂ አጠቃቀም ያላቸው መሆኑን ነው ያነሱት። ከዚህም ባለፈ ጉልበታቸውን በመቆጠብ ምርትን ደግሞ ያለምንም ብክነት በአንድ ቀን ወደ ጎተራቸው ማስገባት መቻላቸው የግብርና ቴክኖሎጂ ምን ያህል ምርታማነት ፋይዳ እንዳለው የተገነዘቡ መሆኑን አንስተዋል። ለዚህም በየዓመቱ በትራክተር በመዝራትና በኮምባይነር በመሰብሰብ ልምዳቸው ለሌሎች የሚካፈልበት ደረጃ መድረሱ ነው ያነ ያነሱት በአጠቃላይ በዚህ የልምጭን ቀበሌ የስንዴ ሰብል በክላስተር ወይም በኩታ ገጠም የተዘራ በመሆኑ በአንድ ቀን የተዘራ ሰብል በአንድ ቀን በኮምባይነር እየተሰበሰበ ነው። በዚህ በማስጀመሪያ መራ ግብሮ ማለት ነው። በአጠቃላይ በክልሉ ኮምባይነር እና ሌሎች በእጅና በ አነስተኛ ቴክኖሎጂዎች ጭምር በመጠቀም የሰብል ስብሰባ እየተከናወነ ነው የሚገኘው። በአጠቃላይ በኩታ ገጠም በመዝራት በኩል 2.7 ሚሊዮን ሄክታር መሬት ነው የተሸፈነው። እስካሁን ይህንን በውጤታማነት በመሰብሰብ በኩልም ውጤት እንደተገኘበት ነው። በተለይ በአሁኑ ወቅት 2.3 ሚሊዮን ሄክታር መሬት በመሰብሰብ መቻሉ ተገልጿል። ይህም ምርትን ከብክነት በሚከላከል መልኩ እየተሰበሰበ ስለመሆኑ ማሳያ መሆኑን ነው የክልሉ ግብርና ቢሮ የገለጸው። ሌሎች መረጃዎችን በሌሎች የዜና ሰዓቶች ሄጅ ይዤ እመለሳለሁ አመሰግናለሁ